ቁመን ያለነው ሰዎች መመከር አለብን። ሁሉም አላህ ፊት ይቀርባል። ዛሬም እሞታለሁ አሁንም እሞታለሁ። ስሄድ በምን እንደምሞት አላቅም። ይህንን አብዙ ይላሉ። ቤተሰብ የሚመታት ነው ሞት፣ ወንድምህን የምታጣበት ሞት፣ ልጅህን የምታጣበትም ሞት፣ እናትህን አባትህን የምታጣበት

ሞተኛንም ቤት ያንኳኳል። አባታችንን ረሒማሁላህ አላ ይዘንላቸው፣ አላህ ይዘንላቸው። ዱዓችን ይሄን ነው፣ አላሁመ ክፊር ለሁ ወረሐምሁ ዱዓ እናድርግላቸዋለን። ያለን አቅም ይሄ ነው። ነገር ግን እኛ ቁመን ያለነው ሰዎች መመከር አለብን፣ መመከር አለብን። አላህ ስብሓን ነፍስ ሁሉ ሞትን ቀማሽናት ብሏል። አጅራችሁንም የምትሞሉት የውመልቅያማ ነው።

እውን ነው። ሐቅ ነው። ሐቅ ነው። አይቀርም። ሁሉም አላህ ፊት ይቀርባል። ሁሉም ከታተ ቱራብ ይሆናል። ሁላችንም ለሕድ ውስጥ እንገባለን። ሁላችንም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 ቅፍጥና ቆራጭም ሞትን አስታውሱ ይላሉ። አብዙ ይላሉ ነቢዩ ዐለይሂ ሶላቱ ወሰላም። ማስታወስ ብቻ አይደለም፣ አብዙ አብዙት። ዛሬም እሞታለሁ፣ አሁንም እሞታለሁ፣ ስሄድ በምን እንደምሞት አላቅም። ይህንን አብዙ ይላሉ። ሞትን የምናስታውስ ከሆነ ሞትን ሁልጊዜ የምናስታውስ ከሆነ አንዘናጋም አንዘናጋም። ዕባዳ ላይ ጠንካሮች እንሆናለን። የተፈጥርንለትን ዓላማ እናውቃለን። ለዚህም ነው ነቢዩ ዓለ ሰላቱ ወሰላም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 እ ቀብሩ ስንጠየቅ የምንመልሰው መልስና ዘጋጅ። እህን ጊዜ ሳይመሽ በፊት እህን ጊዜ ጉዞ ሳንጀምር እህን ጊዜ ሰዓታችን ሳይቋጭ እህን ጊዜ እንዘጋጅ። ነቱ ቢለላ ወደ አላህ ተውበት እናድር። የቁሉ ሻዒር ገጣሚው እንዲህ ብሎ ተናገረ።

ነፍስ በዱንያ ታለቅሳለች፣ ዋይ ትላለች፣ ከሰው ትጣላለች፣ ትራበሻለች፣ ከናት ከአባቷ ትጋጫለች። ነገር ግን ገብቷታል፣ የምታቀው ነገር አለ ምን እዚህ ዱንያ ሕይወት ላይ ዱንያን መተው እንጂ ሌላ ጥቅም እንደሌለ። ዱንያን ተው ማለት አትስር አይደለም ነገር ግን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

ብቻ እንለምነው፣ ወደሱ እንሽሽ፣ እሱ ይድረስልን እንበል።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 የሰው ልጅ አንጠጋ። አላህን እንፍራ፣ አላህን እንፍራ። ለኮሮናም ሰበብ አድርሱ፣ ሰበብ አታድርሱ፣ አይደለም፣ ተጠንቀቅ፣ ርቀትህንም ጠብቅ፣ መከላከያም ተጠበቅ፣ ምንም ችግር የለም። ይሄ እሱ የያዘህ ማለት አንተ ወንጀለኛ ነህ ማለት አይደለም። በምን እንደሚመጣ በብልግና አይደለም የሚመጣው። በምን እንደሚመጣብህ አታቅም። ስንት ሷሊህ ይሄዳል፣ ስንት አላህ ሰው ይሄዳል። ይህንን እንወቅ። ነገር ግን እንዘጋጅ ለሞታችን። ኮሮና ባይመጣም እንሞታለን፣ ኮሮና ቢመጣም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 ስለ ንግድ እንማራለን። ስለ አቂዳ ግን እናቃለን? ስለ አቂዳ እንረዳለን? ህብረተሰባችን እኮ ትልልቅ ሰዎች፣ አባቶቻችን፣ አያቶቻችን፣ የገጠር አክስቶቻችን ወደ የት እየሄዱ ነው? ወደ ጎሬህ እየሄዱብን ነው። ጨሌቆላ አድባር እያሉብን ነው። መወከል ምን እያሉብን ነው። ሸሆቹ እያሉብን ነው።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 ላይ እንበርታ፣ እንጠንቀቅ ባለው ነገር